በአማራ ክልል የሚታየውን የሰላም ችግር ለመፍታት ህዝባዊ የምክክር መድረኮች እየተካሄዱ ነው። በማዕከላዊ ጎንደር ዞን ወገራ ወረዳ በተካሄደው የምክክር መድረክም ነዋሪዎቹ የሰላም እጦት ያስከተለው ማህበራዊና ኢኮኖሚያዊ ጉስቁልናን አንስተዋል። ልጆቻችን እንዳይማሩ ትምህርት የተዘጋ እኛ ደንቆሮ ሆነን ልጆቻችንም ደነቋሩ። ስለ ገቢያ ደረጃ ደግሞ በርበሬ ጥረጨው፣ ቡና አንድ ሺ ብር ተሸምቶ በጣም ገበሬ ተጨንቀን ተቸግረን ነው ያለን። ስለዚህ መንግስት አንድ መፍትሄ ቢያደርግልን እንፈልጋለን። ውሎ የሚገባ የለም፣ ወጥቶ የሚገባ የለም። ብታዩት በአንድ ትልቅ ችግር ግን የሚያስመን ነው። መዳበሪያ ሲጠቀስ ለካ መንግስትም እጁን ሰዶብናለን። መንግስትም ትክክል አላየንን ብለን አዝነን። ሰላም ከእያንዳንዳችን የሚመነጭ ነው ያሉት ነዋሪዎቹ ለአካባቢያቸው ሰላምም የድርሻቸው እንደሚወጡ አስታውቀዋል። ልጇን ጦቷን አወታ አረግ የሚያለው ካለች ይመለሳል አባትም እንዲሁ ቄስ፣ ሽማግሌ፣ ሙስሊም ዘላቂ ሰላም የሚሆን ማንኛውም ሰው የራሱን ድርሻ ሲወጣ ነው። እኔ የራሴን ድርሻ፣ የእኔ ወንድም የራሱን ድርሻ ከተወጣ ሰላም ይመጣል። እኛ ወንድሞቻችን እንምከር፣ ልጆቻችን እንምከር፣ አባቶቻችን እንምከር መክረን ወደ ድርድሩ እንዲመጡ እናድርግ የማዕከላዊ ጎንደር ዞን ዋና አስተዳዳሪ ያወቅ አስፈሬ በሰላም ችግሩ ከ ከስድስት መቶ ሺህ በላይ ተማሪዎች ከትምህርት ገበታ አርቀዋል ሲሉ ማህበረሰቡ ልጆቹን ወደ ትምህርት ቤት ለመመለስና ለዘላቂ ሰላም ቁርጠኝነቱን ማሳየት ይኖርበታል ብለዋል ግን ልጆቻችሁ ሳይማሩ ሲቀሩ ልጆቻችን መማር አለባቸው ብላችሁ ሆ ብላችሁ እንኳ አልወጣችሁ አሁን ልጆቻችሁ ከእናንተ ጋር የሚኖሩ የሚመስሏችሁ ብዙዎች ናችሁ አልቀበራችኋቸውም፣ እንጂ ልጆቻችሁ ሙተዋል። የትኛውም ችግር መፍቻ መንገዱ ሰላማዊ ትግል እንጂ ጠመንጃ አይደለም ያሉት ደግሞ የክልሉ ሚሊሻ ጽሕፈት ቤት ኃላፊ አስቻል አላምሬ ናቸው። በውይይት መፈታት መቻል አለበት። የአማራ ሕዝብ ጥያቄ የሚፈታው በጦር አይደለም። የወገራን ሕዝብ እያሰቃየ የገደብዬን ከተማ ምድረ በዳ እያደረገ ሌሎቹን አካባቢዎች እያጎሳቆለ የመንግስት ተቋማት አገልግሎት እንዳይሰጥ እያደረገ ከሁሉም በላይ ደግሞ የእውቀት አባቶች መምህራን እየተገደሉ እንደ አሚኮ ዘገባ። በውይይቱ የተገኙት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ እርጋ ሲሳይ የሰላም እጦቱ የፈጠረውን ጉስቁልና ለመሻገር የተገኘውን ሰላም ማጽናት ተገቢ ነው ብለዋል። አማራጫችን ሁለት ነው። አንዱ አማራጭ በጀመርነው አግባብ ሁሉንም አማራጭ ተጠቅመን የየአካባቢውን ሰላም ማረጋገጥ የተጀመረውን የህግ ማስከበር ስራ ማረጋገጥ ችግራችን ፈተን በፍጥነት ፈተን፣ የልማት የሰላም የመልካም አስተዳደር ሌሎች ጥያቄዎችን እንዲመለሱ እንዲቋጩ ማድረግ ነው። ይህ አማራጭ ተስፋ ያለው ነው፣ ብርሃን ያለው ነው፣ በአጭር ጊዜም ተጀምሮ የሚጠናቀቅ ነው። አንዱ አማራጭ ይሄ ነው።